በዚህ መዋደራ የፈለግኩት ልቦችን ማንቃት ነው። ልቦችን ከመኝታ ማንቃት፣ ነፍሶችንም ማውገዝ ከሰመጠችበት ስሜትና ጥሜት። በዚህ መዋደራ የፈለግኩት ሳሌሆ በስላህነቱ እንዲጨምር የተዘናጋውም እንዲነቃ ከመቆጨቱና ከመሞቱ በፊት። ሕይወትን እንዳየኋት በፍጥነት ትጓዛለች። አብዛኛው ነዋሪዋ በዝንጋት ውስጥ። ሰዎች ይመጣሉ፣ ሌሎች ደግሞ ይጓዛሉ። ማህፀኖች ይገፋሉ፣ መሬት ደግሞ ትውጣል። ሰዎች ተዘናግተዋል፣ ሊነቁ አልቻሉም፣ ሞትና ሰከራት እስካላገኛቸው ድረስ። ወንድሞቼ ህይወት ማለት በዚች ህይወት ጀርባ ላይ በጊዜ የተወሰነችና የተገደበች ናት። በእርግጠኝነትም ፍጻሜ ይመጣል። ደጎችም መጥፎች ይሞታሉ፣ ተቅዮችም ወንጀለኞች ይሞታሉ፣ ጀግና ሙጃሂዶች ይሞታሉ፣ ተቀማጭ ፈሪዎች ይሞታሉ፣ የሙጥቁ ባለቤት ራእዮች ይሞታሉ፣ ውዳቂዎች ይሞታሉ፣ እነዚያ ለሆድና ለብልት እንጂ አይኖሩ።

የአምባገኖች አሸናፊነት የካህዲያን ግትርነት ራሳቸውን አምላክ ያደረጉ አመፀኞች ትዕልት እውነታ ነው። ከጽዋ ዓመፀኞችም ታዛዦችም የጠጡት ከጽዋው ጠጥተዋል፣ ነብያቶችና መልእክተኞች። አላህም አለ ካንተ በፊት ለማንም ዘላለም መኖርን አላደረግንም። ታዲያ ብትሞት እነሱ ዘውታሪ ናቸው ነው። አልቃሽ ሁሉ ያለቅሳል፣ መርዶ ነጋሪ ሁሉ ያረዳል፣ የተቆጠበ ሁሉ ይጠፋል፣ የሚወሳ ሁሉ ይረሳል። ከአላህ ውጭ የሚቀር የለም

በዚህ ህይወት የመዘውተሪያ መንገድ የለም እወቅ። ባረከላሁ ፊክ። በዚህ ህይወት የመዘውተሪያ መንገድ የለም፣ ሁሉም ይሞታል። እሱ ሞት ነው። የምክሮች ሁሉ ታላቁና ገሳጩ እሱ፣ ወደ አኺራ የመጀመሪያ እርምጃ ነው። የሞተ ሰው ቂያሞ ይቆማል። ነቢዩ ሰለላሁ ዐለይሂ ወሰለም አሉ፣ ቀብር የአኪራ የመጀመሪያ ማረፊያ ነው። ሀገራችን ፊታችን ነው። እውነተኛ ህይወታችን ከሞታችን በኋላ ነው። የታሉ ኪስራዎች? የታሉ አምባገነኖች? የመጀመሪያ መጸኞችስ? ገንዘባቸውን ሌላ ሰው በላው። ዱንያ ተዘዋዋሪነትና ወደ ወራዳዋ ዱንያ ተዘነበሉ፣ ከፍ ያሉ ደረጃዎችንም አዘጋጁ። በእሷን በተደሰቱ ጊዜ የሞት እጅ ጣለቻቸው። የምመክራችሁ በአንድ ነገር ብቻ ነው። ስንትና ስንት በዳይ ድንበር አለፈ፣ ቤተሰቡንም ሆነ ጎረቤት አልጠበቅም። የታል ያሰረው የመዘውተር እስር? ተመከሩ የልቦና ባለቤቶቹ። እንደ ተታለለ ከዱንያ ወጣ። ከከፈን ውጭ የተከተለው የለም። ወደ መበስበሻና መታፈኛ ቤት ገባ። አህ ብታየው መከራ ሰፍሮበት ያ የሚያምር ፊቱ ተቀይሮ፣ ከስካረህ ንቃ፣ አንተ ዝንጉ ሆይ፣ እርግጠኛም ሁን አንተም በቅርቡ ተጓዥ መሆንህን። አንተ የዝንጉዎችን ጎዳና ተጓዥ ሆይ፣ አንተ የመሃይማንን መንገድ ይወደድኩ ሆይ፣ መሽ ነው ምታየው። ይህ ደረቅ ልብህ የሚለሰልስ መሽነ? ዱንያን ሽጠህ ዲንን የምትገዛ የታልጓድህ አብሮህ የነበረ የሄደ የታልያ? ብዙ ሀብት ረጅም ምኞት አልገባምነ? ለአህድ ውስጥ ከሥራው ጋር የታልያ በቤተ መንግሥት ውስጥ በጸጋይ ኖረው ወደ ቅብሮ አልወረደምነ? ከስካርህ ንቃ፣ ጉድጓድ ውስጥ መግባትህንም አስታውስ፣ ዘመዶችህንም አስታውስ። አንድ ሰው ተመለከተ የሞተ ዘመዱን በህልም ዋያ አለው እንዴት ነህ? አለ፣ በትልቅ ነገር ተጸጸትን። አንድ ሰው አየ የሞተ ዘመዱን በህልሙ። እንዴት ነህ? አለው። በትልቅ ነገር ተጸጸትን አለ። እናውቅ ነበር ግን አልሰራንበትም። እናንተም ታውቃላችሁ፣ እናንተም ታውቃላችሁ ግን አትሰሩበትም። ወላሂ አንድ ስብሃነላህ ወይም ሁለት አንድ ረክዓ ወይም ሁለት ረክዓ ባንዳችን መዝገብ ላይ ዛሬ ቢጻፍ ከዱንያ ውስጥ ካለው ሁሉ ይበልጥብናል የምክሮች ፋና የታለ የታለ የግሳፄው አሻራ በልቦቻችን ያሉ አያቶች የታሉ የራህማን ንግግር ፋና አንተ ባለ ሀያ ከኩዮች ስንት ሞተውን አንተ ይቀረኸው አንተ ባለ ሰላሳ ወጣትነትን አግኝተህ አልተጸጸጥክም አንተ ባለ አርባ ልጅነት ሄደ